አሁን ሀላባ፣ ኦሮሞ፣ ክርስቲያን፣ ሙስሊም ዛት እንደ ዲቻን ነፍሴ እዚ ሬሳዬ እዚህ እንዳይቀር ሬሳዬ ሆኖ ወደ ሀገሬ እንደሚገባ እች ነፍሴ ማንም ሆኖ ነፍሴን አትርፉኝ። ወንድሜ ጋ ሁሉ ጋር አድርሱኝ። ከዛ ከኛ ጋር ነው የምትጋጥሙት አዎ ኖ ኖ አዎ፣ የምታርፊው መቼ መሰለሽ ከኛ ጋር ነው የምት አሁን ሁለን እዚህ ውስጥ አያገባትም። የምትነጋገሩትም ዲልም የምታረጉት የምትፋለሙትም ከኛ ጋር ነው። ተስፍሻለ ኢትዮጵያ ኔ ዱባ ያለው በፈለጋችሁት መንገድ እንትን እንላለን። ስለ ውድ ሀገሬ ልጆች፣ በስደት ያላችሁ እንደዚህ ወጥቶ ከመቅረት በሽተኛ ከመሆን በሰው ከመከዳት አላህ ይጠብቃችሁ። ሰላሙ አሌይኩም ወረህመቱላ ወበረካቱ እያላችሁ ሰላማችሁ ይብዛ። እንግዲህ መግቢያ ላይ እንዳስደመጥኳችሁ እች እህታችን በሽተኛ ናት፣ ልቧን ታማለች። በአፏ በአፍንጫዋ ደም ያስተፋታል ማለት ነው። ሴትየዋ እንደዚህ በሽተኛ ከሆንሽ አልፈልግሽም፣ ቢሮ ያሳፍርሽ ብላ ወደ ቢሮ መለሰቻት። ቢሮዎች ደግሞ እኛ አናሳፍርሽም፣ እኛ አያገባንም ብለው አውጥተው ጣሏት ማለት ነው። ለአስር ተከታታይ ቀናት መስጂድ በር ላይ ነው እየተኛችው ማለት ነው። አስር ቀን አስቡት፣ በዚህ ሙቀት አስር ቀን አይደለም አምስት ደቂቃ በጣም ከባድ ነው። አሁን ልጅቷ እየተማፀነችን ያለችው እባካችሁ ሬሳዬ ከሚሄድ በፊት እኔን በህይወት እያለሁ ለአገሬ አብቁኝ፣ ከዘመዶቼ ከቤተሰቦቼ ጋር ቀላቅሉኝ እያለች ነው። ልጅቷ እንግዲህ የሀላባ ልጅ ነች። ሀላባዎችም ካላችሁ እንግዲህ የምታውቋትም ካላችሁ እች ልጅ ልትተባበሯት ይገባ። እኛ እርስ በርሳችን ካልተተባበርን ካልተረዳዳን ማንም መጥቶ አይረዳንም፣ ማንም አያግዘንም። እችታችን በህይወት እያለች ለቤተሰቦቿ ብናደርሳት ከቤተሰቦቿ ጋር ብናገናኛት እጅግ በጣም መልካም ነው። እሷም እየተማጸነች ያለችው በህይወት እያለሁ አማራ፣ ኦሮሞ፣ ሀላባ ሳትሉ ሁሉም የኢትዮጵያ ህዝብ በባካችሁ ሬሳዬ ሳይሄድ እኔ በህይወት እያለው እርዱኝ ነው የምትለው። ይሄ ቪዲዮ ላ ሁሉም እንዲደርስ ሽርሽር እያደረጋችሁ እያንዳንዱን መረጃ ተስፍሽ ይጠይቅሻል። እያንዳንዷን ነገር ትሰጣላችሁ። መሬት ድረስ ተስፍሽ መሄድ ካለበት ቦታው ድረስ ይሄዳል። ሎጊያ ቤት የሰራሽበት ድረስ ልጇ ይጠየቀ ኦኬ። ከሁለን ጋር ካለሽ ብር አንገቷን አንቄ እንድትመልስልሽ አደርጋለሁ። ኦኬ። የእሷን ይሄን አንቺ አካውንት ላይ አንቺ ኖ ኖ ኖ፣ አንቺ አንድ ይኸውልሽ፣ ይኸውልሽ አሁን ወደ መስማማቱ ምንመጣ ከሆነ እኮ ምንም አንችም እህቴም እሷም እህቴ ተስፍሽም ለተስፍሽ ለእኔና ለተስፍሽ እኮ ናችሁ ለታችሁ። እኔ እየነገርኩሽ ያለሁት የአንች፣ ቆይ ቆይ አስጨርሽኝ። እኔ እያልኩሽ ያለሁትን አስጨርሽኝ፣ ከዛ እኔ ጸጥ ብዬ ሰማሻለሁ። እኔ እያልኩሽ ያለውን ይሄ አንድ ነጥብ ዘጠአንድ ነጥብ ዘጠኝ ምናምን የተባለው በትክክለኛ ደረሰኛ እኔንም ተስፍሽ እጅ ላይ ያለውን ብር እናንተ ወደ አካውንቷ ትመልሳላችሁ። ከሁለን ጋር ብር ካለሽ በአፍጢሟ አንቄ እኔ እቀበላታለሁ እያልኩሽ ነው አንቅ ያልኩሽ አንቺን እንዳለቁሽ፣ እሷንም እናንቃታለን። እሺ በደረሰኝ ነው የምናምነው ብላቸዋል። እሺ ደረሰኝ ላ እናቴን ላከችው እንዳለ አመጣለው። ሲቀዚ ደግሞ ምንድነው ለልጇ የሰጡት ደረሰኝም ሊኖር ይችላል፣ እሱም እፈልጋለውኝ። ከዛ ደግሞ አንድ ጊዜ ይሰማሻል። ኦኬ ሀዋላ መሆኑን የምናውቀው ለምሳሌ ዛሬ ቆይ ቆይ ሀዋላ መሆኑን የምናውቀው ቆይ ቆይ ቆይ ልንገርሽ፣ ይኸውልሽ ለን ብር መላክ የጀመረችው መቼ ነው የሚለውን ቀኑን እናወጣለን። ለምሳሌ የትግራይ ጦርነት የተጀመረበትን ቀን፣ እሷ ብር የላከችበት ቀን ምናምን ደረሰኞች አሏት፣ የተነጋገረችበት የስልክ እንትን አለ። ገባች። አንደኛ ሁለተኛ ነገር ደግሞ አንዴ አን ይ ጨርስልሽ። አንዴ ታዳምጡኝ አላችሁ ሁለታችሁም። ላሁእ አሁን የጠየቅሽውን ነገር እኔ ልመልስልሽ። አንዴ ስሚኝ እህቴ፣ ለምንድን ነው አይደለም፣ በየትኛው መልኩ ደል ትመጫለች በቲክቶክ

ስድስት ሚሊዮኑ ሲመለስ የትኬታ የካርዳችንን እንቆራረጣለን። ችግር የለውም እንጂ ከባድ ነው። አጥሳቂ ሴትዮ የካርዳችንን ንጉስ ማህሙድ ነው የሚባለው ልጇ አሁን ተናገር።

የሚገርም ነው። እች እናታችን እንግዲህ ስንት አመት ለፍታ ደክማ ያጠራቀመችውን ስድስት ሚሊዮን ብሯን በገዛ ዘመዶቿ ተበላች። ለፍታ ደክማ አጠራቅማ ነገ የተሻለ ኑሮ እኖራለሁ፣ ነገ ያልፍልኛል፣ ልጆቼን ሰብስቤ ከልጆቼ ጋር እኖራለሁኝ፣ ዛሬ ብደክምም በወጣም በወርድም ብላ ያጠራቀመችውን ብር በራስዋ ቤተሰቦች አላየንም ተብላ ተካደች ማለት ነው። እንደውም አሁን ብር አለባችሁ ብሩን አምጡ ለምን አትመልሱም ሲባሉ ሌላ አውሬ ነው የሚያወሩት ማለት ነው። እኛም የእኛንም ብር ትመልስልን፣ እኛም ደረሰኛለን፣ እሷ የወሰደችብን ብር አለ። ግን እንደው እኔ የሚገርመኝ ማለት ነው ቤተሰብ የዝህን ያክል ከጨከነ ቤተሰብ ቤተሰብ እንግዲህ የዝህን ያክል ከጨከነ ባዳ፣ ባዳ ሰዎች ቢበሉት ምን ሊባል ነው? ባዳ ሰዎች ቢበሉት ምን ሊባል ነው? ምክንያቱም ቤተሰብ የዚህን ያክል ጨክኖ ስድስት ሚሊዮን ብር ስድስት ሚሊዮን ብር አይደለም ስድስት መቶ ብር ዝም ብሎ ሲጠፋ ዝም ብሎ ሲበላ በጣም ያማል። ምክንያቱም ያ ስድስት ሚሊዮን ብር እንዴት ተሆኖ እንደሚገኝ ሁላችንም እናውቃለን። እንቅልፋተን በሽተኛ ሆነን በሐሳብ በጭንቀት የስልክ አላርም ጧጧት ጆሮአችን ላይ ጭሆ ደክመን የመዳምን ጩኸት ችለን በመዳም ፊት ተገርፈን አንዳንድ ቤት እንደውም ምግብ ሁሉ የሌለበት ቤት አለ ማለት ነው። ያንን ሁሉ ችለን ደክመን ያጠራቀምነውን ብር በዘመዶቻችን ከተካድን ምንድን ነው ትርፋችን? ለኛ ስዴት ብቻ፣ አመት ማስቆጠር ብቻ፣ ድካም ብቻ። እጅግ በጣም ያማል። የእውነት በጣም ነው። እኔ እችናት ልቤን የሰበረችው ማለት ነው። ስንት ሆና ስንት ደክማ ስንት ተሰቃይታ ነው ይሄንን ብር ያጠራቀመችው ዝም ብላ አይደለም መቼም? ታውቃላችሁ? ስንት ልፋት እንዳለው ስንት ድካም እንዳለው። ደረጁት አውረድ አለው በደንብ ሰራሽ አልሰራሽ ተብሎ ተሰድበን ነው ብር የምናጠራቅመው። ያንን ሁሉ ችለን ምክንያቱም ነገ ሌላ ቀን ነው። የነገዋን ብርሃን ለማየት ዛሬ ላይ የሚያልፍብንን ችግርና መከራ እንቋቋመዋለን ብለን ማለት ነው። ምክንያቱም ከሀገራችን የወጣ ነው ራሳችንን ለመቀየር እንጂ በማንም ወሮ በላ ልንካድ ወይም ብራችንን ልንዘረፍ አይደለም። ብዙ እህቶች በወንድ ተበላን ይላሉ። እቺ እናታችን ደግሞ በወንድ ሳይሆን በገዛ ቤተሰቦቿ እንዴ እንግዲህ፣ ብር ከቤተሰብ ውጭ ማን ላይ ሊቀመጥ ይችላል? ከቤተሰብ ውጭ ቤተሰብ አማናውን ከበላ እንግዲህ ከማንጋ ነው የሚኖረው? እንጃ። እኔ በጣም ነው እቺ እናት በጣም ነው ያሳዘነችኝ ከምላችሁ በላይ። ስንት ለፍታ ደክማ፣ በመጨረሻ ላይ ግን ብር የለሽም አላየን። አስባችሁታል? እጅግ በጣም ነው የሚከብደው። ወላሄ በጣም ጠንካራ እናት ናት። ይህን ያክል ብር አይደለም ስንት ሺህ ብር ሲበሉ ራሳቸውን የሚያጠፉ እኮ በጣም ብዙ ናቸው። እንኳን በሚሊየን አይደለም በሺህ ብር ሲበሉ ራሳቸውን ያጠፉ ብዙ ሰዎችን ያውቃለሁ። ለምን ተካድኩ ብለው ማለት ነው። የኛ መጨረሻ በቃ ይሄ ነው። በጣም ያሳዝናል።